አሁን እኔ በጣም ዛግዌ በጣም የምኮራበት ነገር ነው። ለምሳሌ አንቺን ካልተስማማሽ ጠዋት አግብተሽ ማታ ፍቺ እየተባልኩ ነው ያደግኩት። አይክ ልዩነታችን የኔ ወርቅ አንቺን ካልተመችሽ ለምን ጠዋት አግብተሽ ማታ ፍቺ እየተባልኩ ነው ያደግኩት። አንድ ነኝ ስልክ ፀጥ ብለህ አዳምጥ። አንተ ከህትክ ላይ እና ከእናትክ ላይ ኮንፊደንስ መንጠቅ የለመድክ ነክ። ጋሽ ዛግዌ በድሮ በዛግዌ ዳይናስቲ ጊዜ የነበረ ስርዓት የምታራምድ ሰውዬ

የእኔ አይነት ብዙ ሰዎች አሉ፣ ሊኖሩ ይችላል። ያ እና ምን ልላችሁ ነበረ፣ አመቱ አመታት ነው የሚሆንብኝ ኦንዘቶፖ ግዛት ይጨንቀኛል፣ ይጨንቀኛል። ገልስ አበሻ አንቨርሰሪ አከባበራችሁ ራሱ ሰላሳ አምስት አመት አብራችሁ መኖራችሁ ሳያንሳችሁ ልክ አይደለም። የድሮ የእነ ማዘር ዶሊንግ ዘመን ካባ ትገዛላችሁ። ካባው አይምጣብኝ። አበሻ ኮካባ ደግሞ ራሳችሁን የምትሸውዱት ነገርስ በቀን አስራ ስምንት ጊዜ ስትፈነካከቱ ኖሯችሁ አይኖችሁን በጫጣችሁ አንድ ቀን ዘመናችሁን የቤቱን እቃ ስጨርሱ ኖራችሁ። እንደ አበሻ እኮ ውሸታም የለም፣ እንዳለ ፌክ ኑሮ እኮ የሚኖረው አበሻ። አንድ ቤት ውስጥ ድቆ ለልጆቻችን ብለው እኮ የሚኖሩ አሉ። ተዘጋግተው ተዘጋግተው አይነጋገሩም። ግን ያው በቃ ለልጆቹ ተብሎ እንዴ ተለያይና መለየት ክሊፍ አድርገህ ለልጆቹ እየቆረጥክ

አሁን እስቲ በአማርኛ ፍለርት ማድረግ አሁን አይጨንቅም። አስዌ አይጨንቅም። ፍለርት እራሱ በአማርኛ ማድረግ። ድንጉች ከኋላ ያለው ፎቶ ምን አባል ሰራ ነው? ኮንፊደንስ ካለች ሳቢኝ ይላል። በመቶ ዘጠና ስድስት ፎሎ ሬዱታ ልጋጋ ምን አባል ሰራ ነው? እዚህ ገብተ

ይና ውጣንተሽ ምን ትመስላለህ? አሁን አንተ ትልቅ ሰውዬ ነህ። የገጠር የባህል አለባበስ ለብሰክ ይህ ሁላ ይህ ሁላ ነገር የምትጽፈው በጤናክ ነው? የሆነ ማህበረሰብ የሚወክል አይነት ልብስ ለብሰክ ልጋግህን ትጎትታለህ። ልጋጋ ወደ ስራ ነው መግባት ያለብክ። ሲያዩክ የሆነ ባህላዊ ሰው ነው የምትመስለው። ሞፈርና ቀንበርህን ሰቅለክ ነው ቲክታክ ላይ ይመጣ። ማረስ ነው እኮ አሁን አንተ ያለብክ። ምን ትሰራለህ እዚህ ቲክታክ ላይ? ዛግዌ ብለክ የስምክ ኋላ ቀርነት ነፊ። ጉዴ ምናልሽ ትይጂዬ ባልና ሚስት እንዴ ቀላል? እኔ እኮ የሚያስቀኝ ሰላሳ አምስት ዓመት በትዳር ስትኖሩ እንደ አንድ አይነት ፊት ማየቱ በራሱ እኮ ያደባድባል። የእውነት አንድ ፊት ሰላሳ አምስት ዓመት ማየት ራሱ ያደባድባል። አይናችሁን በጨዋጥባችሁ ምንም ሳታፍሩ አንድ ቀን ድምፃችን ሳይሰማ እያላችሁ ማንን ነው የምትሰክሱት? ማንን ነው የምትሰክሱት? እንደ አንድ ፊት ሰላሳ አምስት ዓመት ማየት በራሱ ያጣላል፣ ያጣላል። አስቡት፣ ሲመሽም ያንኑ ፊት ነው የምታዩ፣ ሲነጋም ያንኑ ፊት ነው የምታዩ፣ ነገም ያንኑ ፊት ነው የምታዩ። በቃ ሳትወዱ በግዳችሁ እኮ ነው የምትደባደቡት። ከዛ የአንቨርሰሪ ቀን ያንን ካባቸውን ይለብሱና የካባው መጭነቅ ከአባው ሲጨንቅ በዛ ላይ እንትን ይባባላሉ አንድ ቀን ሳንጣላ እኔ ይቅርታ አድርጊልኝ እኔ ሰላሳ አምስት ዓመት ሙሉ አንድ ፊት ማየት አልችልም ባትሚ እኔ አልችልም መብቴ ነው ነገርኩሽ እኮ ረጅሙ ሪሌሽንሽፕ አንድ ዓመት ነው እሱንም ከልጅ አባት ጋር እርጉዝ ስለነበርኩ ተጫንቆኝ ያላችሁ በጣም ነው ምት አልችልም መብቴ መሰለኝ ካልቻልኩ አልቻልኩም ነው እንዴ ሲመሽም ያንኑ ሰውዬ እያየ ሲነጋም ያንኑ ሰውዬ። በስመ አብ ወወልድ ወመንፈስ ቅዱስ። ረ እግዚአብሔር ጽናቱ ይስጣችሁ። በዛ ላይ እየተፈነካከትሽ፣ እየተደባደብሽ ምን እያልሽ ከዛ ሰው ለሰው ፊት ሮኬቲንግ ሰው ፊት ስትመጡ ምንም እንዳልተፈጠረ እንደኖርም አለ አንድም ቀን ክፉ ደግ ሳይወጣን ምንም ነገር ሳይሰማብን እዚህ ደረስን። ሰላሳ አምስት ዓመት አንድ ቀን ሳትነጋገሩ ይህን በአቅራቢያችሁ ያለው ሆስፒታል ቼክ ቢደረግ ስንቴ ደመሽን ደመካል ባርጎት ሆስፒታል ሄደሽ ተሰፍተሻል። ሆስፒታሉ ቼክ ቢደረግ ድሙ እንደ ኢትዮጵያ ሕዝብ የሆነን ነው ችግሩ። ካባው ይመስለኛል። ችግሩ ምን ገጥሞቹ ነው? ምን ገጥሞቹ ነው? ኧረ በጣም ነው ህዝቡ ግን የሚዋሸው። አንቺ በኢየሱስ ስም በጣም ነው የምትዋሹት። ያ ሁሉ አመት ምንም ሳይፈጠር ምናምን ይባባላሉ ይሉ አትዘከሱ

በትዳር ህይወትሽ ደስተኛ በፍቅርሽ ደስተኛ በኑሮሽ ደስተኛ እንደሆነሽ አክት እያረግሽ ያለሽ ባለ ትዳር ሴት ካለሽ፣ ውሸትሽን ነው። በህይወትሽ ደስተኛ ብትሆኚ እዚህ ሚዲያ ላይ አትመጪ፣ አትመጡ። አንዳንዶቻችሁም አንድ ጉድ ተአምር ናችሁ። ባልና ሚስት አንድ ላይ ነው ሚዲያ ላይ የምትመጡት። ያይዛችሁ ሚዲያ ላይ። በህይወቷ ደስተኛ የሆነች ሴት ሚዲያ ላይ ምን ትሰራለች? ባለትዳር የሆነች ሴት ምን አባቷ ትሰራለች? እኔ ለምሳሌ ልንገርሽ ኢን ላይፍ ትዳር ቢይዝ ባል ቢኖረኝ ፎርጌት ትዳር እንደት ጭንቅላቴ ተቀብሎ አሳምኖኝ ትክክለኛ ሲሪየስ ሪሌሽንሽፕ ውስጥ የሚከተኝ ወንድ ቢኖር አንዳችሁም እዚህ ሚዲያ ላይ አታዩኝ አታዩኙ። ጭራሽ ሲንግል ስለሆንኩ እኮ ነው፣ ስራ ፈት ዝተት እንዳንቺ ስለሆንኩኝ ነው፣ ሃያ አራት ሰዓት እዚህ ጋ ተገስጭ የምታገኘ። በህይወት አጋጣሚ በሆነ ስተት ነገርኩሽ። እንግዲህ አዳምጪ የሆነ ቀን መብተሽ ትነግኛለሽ፣ ጉቺ እንደዚህ ብለሽ አልነበር? ምን ትሰሪያለሽ? ትኛለሽ። በሆነ የህይወት አጋጣሚ በሆነ የህይወት ስህተት ለእኔ እንደ ስህተት ሁላ ነው የምቆጥረው፣ ማለት እዛ ውስጥ መኖር ስለማልፈልግ ሲሪየስ ሪሌሽንሺፕ ኦር ትዳር ምናምን ምናምን ቢይዝ ያርሞት ጎይንቱ ሲሚ ኤቨር ጌን እዚህ ጋር መጥቼ እንኳን ልጋጌ ልጎጥት አታይኝም። ዋንስ ኤንድ ፎር ኦል ነው ማታይኝ። ይሄን ነው የምነግራችሁ፣ በህይወታችሁ ደስተኛ የሆናችሁ በትዳርሽ ደስተኛ ሁን። እኔ እኮ እኔ አንዳንድ ሰው ፋሚሊ ታይም ብላችሁ እኮ ላይፍ ትገባላችሁ። በጣም የምታስቁኝ ኦር ዩ ጋይስ። ምን ፋሚሊ ታይም ምን ማለት እንደሆነ ወይ አልገባችሁ። እኔ ስላልገባኝ ፋሚሊ ታይም ብላችሁ ከፋሚሊ ጋር ተወጥቶ ወይስ ውርስ ትርጉሞ አልገባችሁም፣ ፋሚሊ ታይም ምን ማለት እንደሆነ ኤክስፕሌን እና አድርግላችሁ። ብዙዎቻችሁ የእውነት ብዙዎቻችሁ እናንተን የማወራውን ነገር ከግለሰብ ጋር የምታገናኙት አይደል? ግን ሆነስትሊ ሞስት ኦፍ ዩ ጋይዝ ፋሚሊ ታይም ትይናለሽ። ለሌሎቹ ለሌቱ ሙሉ እንዴ ከሰውየው ጋር ምን ሳን ነው ሁሉ ሁላ የምትባባሉት ነው ተለያይታችኋል። እኔ ማለት ለብዙዎቻችሁ ያለኝ ጥያቄ ነው። ብዙዎቻችሁ ትዳር ላይ ያላችሁ ሴቶች፣ ትዳር አለን ኑሮ አለን የምትሉ ሴቶች ምን ሳን ነው የምታደርጉት? ማለት ምን ተባብላችሁ ነው ሁላ የምታደርጉት? እኔ ግራ ይገባኛል። በምን ሰዓት ነው ፍለርት የምትደራረጉት? ለማድረግ መቼም ዝም ብለሽ ሄደሽ ላዩ ላይ አቶች የሆነ እስኮምፓይሰስ ለማድረግ እኮ ፍለርት መደራረግ ምናምን ምናምን አለው አለው። እንግዲህ እስከማውቀው ድረስ የሆነ ሀኒ ቤቢ መባባል አለ። ምን ሰዓት ነው የምትባባሉት? እንጀመረች ባለጌ ትለኛለች። ለምኑ ለምኑ ነው ብልግናይ? ብልግና አንቺ ጋር አሁን ለምሳሌ ባለትዳር ካልሆንሽ ይሄ ወሬ አይመጥንሽ፣ ጥለሽ ውጪ። ኢፍ ዩ ዶንት ኖው ሀው ቱ ኤግዚት አምገና ሄልፕ ዩ ምን ሰዓት ነው የምታደርጉት? ከዛ ወንዶቹ መሯቸው። ሌላ ቺክ እዚሁ ቲክታክ ላይ ሌላ ቺክ ይጠብስብሻል። እዚሁ ተገሰጠሽ፣ አንቺ አንቺ ላይቭ ላይ ተገሰጠሽ። እሱ እየተጀናጀነ ነው። ባይዘዌ የአብዛኞቻችሁ ባሎች። አንቺም ላይቭ ላይ ነሽ፣ አንቺም ቲክታክ ተጠቃሚ ነሽ፣ ሚስት ነሽ፣ እሱም ባል ነው። የእውነት ነው የምላችሁ ልጅ ወልደው ምናምን የሚኖሩ ሰዎች። ንዜ ጉቺዬ እኔ ደግሞ ወይዬ ምን አገባኝ? አንቺ ጣ አንቺ ያልተቆጣጠርሽውም ባልሽ። የኔም ባል ቢሆን ባይንሽ አላሳይሽም። የኔም ባል ቢሆን አበባ አይሰጥሽም። ዝም ባይ ሰጥሽም የኔ ባል ቢሆን ይመጣል። ጉቺዬ ወይዬ እኔ ደግሞ የእናንታት ወይዬ፣ በዛኛው አካውንት 38 ደረስኩኝና ጊፍትስ ሰጥ እየደበራት ነው። እሺ ታዲያ ምን እናድርግ? እኔ ደግሞ በዚህኛው ሰጥሻለሁ። አዲስ አካውንት ነው። እከሌ የሚለው እኔ ነኝ ይለኛል። እኔ ዚ እናንተ እሺ፣ ችግር የለውም። ስሰጥሽ ተሳስተሽ ስሜን እንዳትጠር። ያር አልጠራ አልጠራም። ለምን አባቱ ብዬ ነው ምጠራው? ለማን አባቱ ሀጃ ብዬ ጠራለሁ። አልጠራም አባቴ ኦኬ። በአዲሱ ሀያ ሰባት ደርሷል አለች እኮ እሷም ተገስጣ ቁጭ ብላለች። ባሏ እንደሆነ አታውቅም የሚሰጠኝ። አያችሁ ምን ያህል እንደተራራቁ። ባለ ቤብ ሀያ ስምንት ደርሷል በዛኛው እየሰጠኝ ስሙን አልጠራው። አደራን የጠጣው ቀን ብቻ እንዳመጣ ፉት ያልኩ ቀረጸችው። እንደዛ ነው ምን አገባኝ እኔ። አንቺ አልተንከባከብሽ አንቺ አላዝልሽ አንቺ አላቀፍሽውም ባለሽ እኔ ምን አገባኝ። ሜሪዬ እንዴት ነሽ? ባልሽ ስርማ ብትሆኝ ሲጀናጀን የሆነ ነገር ሲል እንደ እርምጃ በእርምጃ እኮ ባልሽ ላይ የሆነ ጉድለት ታያለሽ። አዎ፣ በለጠች። ይኸውልሽ እንደዚህ ነው፣ ባልሽን እስካንተ የምናደርገው። አንቺ በየሰው ቤት እንዲህ እየተለከሰከሽ ኮመንት ስትጽፊ፣ እኔ ደግሞ ባልሽ ቁጭ ብሎ በፌኩ እያዳመጠኝ ነው። ከዛ ስወጣ ጉቺዬ፣ የልቤን የተናገርሽልኝ፣ ተመቸሽኝ ይለኛል፣ በለጠች ይሄ ነው ይኸውልሽ። አንቺ እንዲህ እየተርመጠመጥሽ በጌ ቤቱ ሀሳብሽንም ሳትጨርሽ ሚዩት እየተደረግሽ እየታፈንሽ እየተረገጥሽ ትወጫለሽ። ያንቺ ባል እኔ ከላይፍ ስወጣ ቁጥሩን ያስቀምጣል። ቀድሞ እኮ የተናገርሽው ነገር ተመቸኝ ብሎ ይኸውልሽ፣ ይሄ ነው ያለው ነገር። አዎ አሁን አንቺ ለምንም አትሆኝም። እንዲሁ ስትርመጠመጪ፣ እንዲሁ እንዲው ሚዩት ስትደረጊ ነው የምትኖሪ። ነቃ ደንገጥብልውና ወንዶቹ ህይወት ውስጥ ግቡ። በተለይ ባለትዳር የሆናችሁ ሴቶች ሚዲያውን ቀነስ አድርጉት። ቀነሱት ሚዲያውን። አይገርማችሁም? እኔ የምሬን ነው። ትዳሩ አይበልጥ፣ ህይወቱ አይበልጥ። እኔ አንዳንዴ ትሰቀጥጡኛላችሁ ሁላ። በጣም ነው የምትሰቀጥጡ። ባለትዳር ነች ትወንቲ ፎር ፕላስ ሰብን አለሽ፣ ተገስጠሽ ከኛ እኩል እኛንም ዘላዘል። በቃ ባል የለን ድስት የለን ምሳ ቅርብ የሚለኝ የለ፣ ወጥ ስሪ የሚል ልብስ አጠፍሹ የሚለኝ የለ። ስፈልግ ተኛለሁ፣ ስፈልግ እነሳለሁ። ሲረበኝ ኦርደር አድርጌ እበላለሁ። ታትስል ምንድነው የምትሰሩት? ተገሳስጣችሁ፣ ባለትዳር ሴቶች፣ ባለትዳር ንንትላላችሁ፣ ተገስጣችኋላችሁ በኃይለኛው በ በኃይለኛው ሚዲያው ላይ ተገስጠሻል። ምን ሰዓት ነው ከባላችሁ ጋር የምታወሩትን? ያህበክወሽን ሆነስትሊ፣ እኔ ለእናንተ ጥያቄ አለ እኔ ከሰውየው ጋር ማድረጋችሁን አላቅም። ለዛ ነው ወደ ዱባይ መንገድ እያቀና ነው። እኔ አላቅም ለምን እንደሆነ። ብዙሃኑ ወደ ዱባይ እየመጡ ነው። ከሰማሁት ካየሁት ነው የምነግራችሁ። ብዙሃኑ ብዙሃኑ ወንዶች አሜሪካን ሀገር ያሉ በተለይ ብዙሃኑ ወደ ዱባይ ትኬት እየቆረጡ ይታየኛል። ብዙሃኑ የመጡም አሉ የሚመጡም አሉ። ነው ብትይ ኤክሴ ነው ብትይ ዜድ ነው ብትይ ልሰማሽ አልችልም። አላዳመጥሽም ወንድና ሬሳ ከወጣ አይመለስም ነው መልሴ ነቃ ደንገጥ ብለሽ ባልሽ ነው ያጂ የኔናት እኛ ልባችን ናት ኮትችን ባለትዳር ነው ያለሽ 24 hours ቲክታክ ላይ ተገስጠሻል ካገባችሁ ወዲህ ሴቶቹ ምንድነው የምትሰሩት ሚዲያ ላይ እኛኮ በቃ አማራጭ አተና ነገርኩሽ እኮ አይደለም ባል ሲሪየስ ሪሌሽንሽፕ ቢኖረኝ ሚዲያ ላይ አታይም አም ቴሊንግ ዩ ዌን አም ሴይንግ ሳምቲንግ አይ ሚን ኢት የማደርገውን ነገር ነው የምነግራችሁ። አታዩኝም፣ በቃ ምን እሰራለሁ? ወንድ ህይወታችሁ ሲኖር በጣም ነው እኮ፣ ብዙዎቻችሁ በጣም ነው ወንድ ዲስሬስፔክት የምታደርጉት፣ ባል እያላችሁ ትዌንቲ ፎር ሀውርስ ቲክታክል ምንትስ ቪዲዮ የምትለቁት። ቪዲዮ ራሱ የባለ ትዳር ድባብ የለውም። ከዛ እናንተ ሳታፍሩ ስለ ትዳር ልታወሩ ትመጣላችሁ። አይናችሁን ጨፍናችሁ ስለ ትዳር ልታወሩ፣ እኔ የምለው ምን ዛ ነው፣ ከወንዱ ጋር የምታደርጉት ይሄን ጥያቄ ብቻ መልሱልኝ። ብዙዎቻችሁን ገዝት ላይ ተገስጠሽ እስኪነጋ ይሻ አለሁ። ቆይ በአሜሪካ ጠዋት ይሆን እላለሁ። ከዛስ፣ በአሜሪካ ከሰዓት ይሆን ሁሌም አላችሁ። ምናችሁ ያመማችሁ ትዳርን፣ እንዴ እኮ ኳስ ሜዳ አደርጋችሁት። ሰውየው ሴት እየየሽ እየየሽ መከራ እኔ አላቅም። ለማንኛውም እኔ አሁን አየር ይዛችሁብኝ ምናምን አይደለም፣ የሚመቻችሁ እኔ ብዙዎቻችሁ ሴቶቹም ጊፍተሮቼ ናችሁ፣ ያው ባሎቻችሁም ጊፍተሮቼ ናቸው። ያውም በፌኩ ሁላ ነው እኮ የሚሰጠኝ። ይመችክ ጉቺዬ በዚህኛው ስሰጥሽ እየደበራት ስለሆነ አቁም ጊፍት ስላለችኝ እንትና የሚል ከፍቻለው በዛ ከሰጠውሽ እኔ ነኝ ይለኛል። ሞስት መጥቶ እኮ